ዲንብላል ተከታትሎ ምላሴ ደረሰባት ምግብ ለማን ነው የምትወስጅው ብሎ ታንድበት ማስጠንቀቂያ ሰጥቷት ነበር ዛሬ ላይ ግን ከኋላ ተከትሎ ከማን ጋር ግንኙነት እንዳላት እና ምግብ ለማን እንደወሰደች እየወሰደች ለምታበላው ደርሶባት እንግዲህ በጣም ችግር ውስጥ ገብታለች ማለት ነው እንዲሁም ደግሞ እንግዲህ ታምቹ ጠፍቶታል። ጆሮ በጣም አዝኗል። የሀና አባት አዝኗል። ታምቹ እንግዲህ በእርግብ ፍቅር በጣም በጣም ከራሱ ጋር እንግዲህ ስተት እየሰራ ነው ማለት ነው። እርግብ እንግዲህ ሳያስበው ወዷታል። እሷ ደግሞ ጠፍታለች፣ መረጃዋን አጥፍታ። በዛ የተነሳ ከሃና አባት ጋርና ከጆሮ ጓደኛው ጋር ሩቁ ካሊዎች እንግዲህ ልጆች ጋር እየኖረ ይገኛል። ነገር ግን ጆሮ በጣም ነው የደከመው በመፈለግ ማለት ነው። ድብላል እንግዲህ ምግብ እየሰጠችው ከእሷ ጋር ነው አብዛኛውን እያለ ያለው። ይህን ምስጢር እንግዲህ ሀንቹ ምላሴ ሲነግራት፣ ሀንቹ ደግሞ ድብላል እናሳይ ብላት እንግዲህ እሺ ካለሽ ብላ ያንም ደግሞ ልትነግረው ለጆሮ ደውላለት ነበር ሀኒቹ። ሀኒቹ እና ጆሮ ደግሞ አሁን ላይ እንግዲህ በጣም ያሳዝነው ነገር ያ ሁሉ ህልም እንግዲህ ጨለማ አርጋበታል። ሀኒቹ የጆሮን እንግዲህ ክፍ እገረ ውድቅ አርጋ እዝራ ጋ ጀምራ በዛ ደሞ ጆሮ እንግዲህ በጣም ልቦ ተሰብሯል። ነገር ግን ዛሬ ግን መስትስ ነገር ታምቿለ እንደዚህ ድንብላል ነገረች ስተው በጣም ደስ ነው ያለው። ቢሆንም ግን ከእዝራ ጋር መጣለዋታል። እንኳን ደስ አለክ ከእዝራ ጋር ታጣላሁ ስትለው የመለስላት ምላሽ በጣም ያስደንቃል። አሰላሙ አሌይኩም ወረህመቱላ በረካቱሁ ውድና የተከበራችሁ ግቢ ሰዎች እንዴት ናችሁ? ከነጋ ሁሉ ሰላም አልሐምዱሊላ በያላችሁ ሰማችሁ ዘት ይበል ለጀሎ አዲስ ከሆናችሁ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ባለፈው ባዮሽን በጣም ማስጨንቃት ነበር ማለት ነው። ወይዘሮ ሜላት ነገር ግን መምሳት ታደርጋለች ነበር እንደፈራች አሰታቂ ሄደችው። አሁን ላይ እንግዲህ የእርግብ ጓደኛ ደግሞ ከወይዘሮ ሜላት ገንዘብ የተቀበለች ነገር እያመላለሰች ትሰራ ይዛለች ማለት ነው። ከዚያም ደግሞ ከባዮሽ ጋር ሆና እየሰራች ነው ማለት ነው። በጣም ከባድ ነው። ወይዘሮ ሜራታውን ላይ ባዮሽን በራሷ ማጥፋት ነው የምትፈልገው። ግን ደግሞ ወይዘሮ ባዩሽ ከኋላ ምን አይነት ሰዎች እንዳሉ ወይዘሮ ሜራታ አላወቀች ማለት ነው። እንዲሁም እንደውም የእርብ ጓደኛ እያስጠነቀቻት ነበር ባዩሽ ያው እሷም ከባድ ሰው ናት። ከኋላዋ ደግሞ በጣም ትልቅ ሰዎች አሉ፣ ተጠንቀቂ እያለቻት ነበር። ለእሷ ብቻ ገሪን ያውቃታል፣ ምንም አታረግም ስትል ነበር። ግን ያው ባዮች እንደምናውቃት እንደኛ የሚከታተላት ሰው አለ። ሁለተኛ በጣም ከባድ ሰዎች አሉ፣ ብቻዋን እየሰራች አይደለም። እስከ ዛሬም ያስፈታትም ሰውዬ እንግዲህ ያንንም አታቅም ማለት ነው፣ ዋስ ሆኖ እናም የእርግብ ጓደኛ እንግዲህ ከወይዘሮ ሚራት ገንዘብ እየበላች እየረዳቻት እየመሰለች እንግዲህ ይዛለች ማለት ነው። እንዲሁም ደግሞ ታምቹ እንግዲህ ከእርግብ ጋር ከተነጠሉ ወዲህ ራሱን በጣም ጥሏል። በእሷ ፍቅር ተጎድቷል። መንገድ ለመንገድ ሆኗል። ከጆሮ ምርቡ አለ። አጎቱም እንግዲህ እየደወለ ጆሮም በጣም እያስቸገረው ነው። ጆሮም ደግሞ ጨንቆታል። ከአናባ ጋር እየፈለጋ ደክመዋል። ድብላል ናት እንግዲህ፣ ድብላል በጣም ተሞሳክሮ በጣም ትንብሎ ስታየው

ምላሴ የማገው እንግዲህ በዘሪሁን ነው። ከዚያም እንግዲህ ተከታትሏታል ማለት ነው። ምላሴ ተከታትሎ ከተምቱ ጋር እንደተገናኘች ወይም ደግሞ ከዛሬው ጋር ተመርሶ መጥቶ በጣም ተናደዱ እንግዲህ ከሰላም እየገራ እሱ በመባለ ባለመግባባት አሞታል ብላ እንግዲህ ለሃና ደውላ፣ ሃና ደግሞ ስትመጣ ያሃና ትንሽ ስለምትቀርበው ዛሬ ያገኘው ሰው እንደ እንደ ነው ብሎ ሲናግራት እሷ ደግሞ ደንግጣ ወጣች ማለት ነው። ከዚያም እንግዲህ ድንብላ ጠይቃት ነበር። ድንብላ ስትጠይቃት ደግሞ እኔ ማንም ሰው መግዛ አይፈልግም ብሏለ ስትላት፣ አይጠይቅና ንገሪ ይብላ ተበቃ መልእክት አድርጅልኝ ብላ አልቻማ ነው። ያንም እንግዲህ ለጆሮ ደውላ ጆሮን ለማገኘት ስደውለው ያው ጆሮ እንግዲህ ካወላ ያሲል በጣም ተጎድቷል። ሀነማ ማገኘት አይፈልግም፣ ማናገር አይፈልግም እሱ ሀና ግን ሙድ እያዘች ነው በፍቅር ምክንያቱም እንዴት እንዴት ነው እንደዚህ መሆነህ ነው ምናምን የምትለው ማለት ነው። እና እንድትጎዳ ታውቃለች። ምን ሆነ ምን እንደሆንኩ ታወቀች ታይቀኛል ሲላት፣ አውቃለሁ እሱማ ትለዋለች። ወይኔ ሀኒዬ፣ አረ ሀኒዬ ተይ፣ ግደለሽም ተይ እንጦር ነው በምን እንደሚጎዳ ተጎድቱ እንዳለ እያወቀች በምን መሆነህ ነው ትለዋለች ማለት ነው። እና ሀና ግግም ማለች አለቀጠም በእውነት ለግን ላስ ይሄ ገባው ነበር በሆነ ታሴታ መቀጠል ነበረባት። እናም እንግዲህ ሰላም ይለኛል እስከዛሬው ብላ ነበር አላላትም። ያን ተጎርቷል ውስጡ በጣም ማለት ነው። ከዚያም በኋላ ስለተምቹ ስትነግረው ግን በጣም ነው ደስ ያለው ማለት ነው። በጣም ያው እንግዲህ ሞቷል ብለው ነበር እሱ እንትን የሚሉት እንዳለ ስትነግረው በጣም ደስ ያለው ማለት ነው። በዚህም ደግሞ እንኳን ደስ ያለህ ብላ እንግዲህ ከእዝራ ጋር ተጣላሁ ብላ ስትለው በጣም ነበር የተቆጣ ማለት። እዚህ ጋ እንግዲህ አመልክቶ እና ምን ያስቆጣል? የንብን ፈልገው ስትለው እኔ ያንችን ደስታ ነው ስለምወድሽ ያንችን ደስታ እንጂ እንፈልገው ያንችን ሀዘን አይደለም። እንዴት ነው መወድድ ማለት ምንም አልነበር ያላተም ይሄ ጆሮ ማለት አስባችሁታል። ግን ትክክለኛ የሚወዱን ሰዎች ምንም ብንበድላቸው የእኛን ሀዘን መቼም አይፈልጉም የእኛን ደስታ እንጂ ምክንያቱም ለምንወደው ሰው መቼም ስለምንወደው ብቻ ሀዘን እኛን ይቆርተውናል። ነገር ግን ደግሞ ስለምንወዳቸው እኛ የእነሱን ሀዘን መስፋት አንፈልግም፣ ሰላማቸው እንጂ ማለት ነው። ትክክለኛ ሰው ማለት ጆሮ ነው።